ሰላም ሰላም የተወደዳችሁ እና የተከበራችሁ የአርሰናል ፖድካስት ተከባቢቻችን፣ በዛሬ ስፖርታዊ ዜናችን ላይ እንግዲህ አርሰናል በፊትለፊት መስመር ላይ የሚከታተላቸው ተጫዋቾችን ቪክተር ዮከረሽ፣ አሌክሳንደር ኢዛክ እና ቤንጃሚን ሶኮ የተመለከተ መረጃ ያጋራችኋለሁ። ከዚም በተጨማሪ ቤንጃሚን ሶኮ እና ቪክተር ዮከረሽ በጨዋታ ላይ ያላቸው ቁጥራዊ መረጃዎችን በዛሬ ስፖርታዊ ዜናችን ላይ ያጋራቸዋለሁ። የትኛውን ተጫዋች አርሰናል ቢያስፈርም ውጤታማ ይሆናል ወይም በክለቡ ላይ በቀጣይ ዋንጫ ለማምጣት የትኛውን ተጫዋች ቢያስፈርም አርሰናል ውጤታማ ይሆናል የሚለውን በዛሬ ስፖርታዊ ዜናችን ላይ ሰፋ አድርጌ አስቃኛቸዋለሁ። የሁለቱን ቁጥራዊ መረጃ እንግዲህ በደንብ በሰፊው አጋራቸዋለሁ። የቤንጃሚን ሲሶኮን መረጃ አጋራ ተጀምር ማለት ነው። ቤንጃሚን ሲሶኮን በተመለከተ እንግዲህ ተጫዋቹ በአርቤ ለቪዚንግ ይጫወታል። ማታቁት ካላቸው በአርቤ ለቪዚንግ የሚጫወት ተጫዋች ነው፣ ጀርመን ቦንደስሊጋ ላይ ተጫዋችን ደግሞ ከጀርመን ቦንደስሊጋ ሊጋ ማስፈረም በጣም ጥቅም አለ። ምክንያቱም አስያል እንደሚታወቀው ከዚህ በፊት ኦባሚያንግን ከዶርትመንት ታስፈርሞት ጥሩ የተባለ ነገር በአስያል ቤት ኦባሚያንግ እንዳሳለፈ ሁላችሁም ታውቃላችሁ። የጀርመን ቡንደስ ሊጋ ቀላል የሚባል ሊግ አይደለም። በጣም ጥሩ የተባለ ሊግ ነው። ትንሽ በክብደቱም አሪፍ የተባለ ሊግ ነው። ስለዚህ ክብደት ካለው ሊግ ደግሞ ተጫዋችን ማምጣት እንግሊዝ ፕሪሚየር ሊግ በጣም ጠንካራ ስለሆነ በጣም የመከላከል ስትራክቸሩ የእንግሊዝ ክለቦች በጣም ከባድ ስለሆነ፣ ስለዚህ ከበድ ካለ ሊጎች ተጫዋችን ማምጣት ትርፋማ ያደርጋል። በዚሁ ጉዳይ ላይ ቤንጃሚን ሲሶኮ እንመለከት ቁጥራዊ መረጃ በ24 25 ያለው መረጃ ስንመለከት በ32 ጨዋታዎች ውስጥ ቤንጃሚን ሲሶኮ 19 ለጎል እድሎች መፍጠር ችሏል ማለት ነው። ከዛ በተጨማሪ 13 ጎሎችን ይህ ተጫዋች አስገብቷል። አምስት አሲስቶችን ማድረግ ሲችል ሹት ኦን ታርጌት 61 ማድርጓል። ፓሲንጉን ስንመለከት እንግዲህ 600 ፓሲንግ ማድረግ ችሏል። 26 ፋውሎችን ሰርቷል ማለት ነው። እነዚህ ቁጥራዊ መረጃዎች ለአርሰናል በጣም ወሳኝ ናቸው ምክንያቱም ይህ ተጫዋች በአርሰናል ቤት ቢመጣ ምን ያህል ጠቃሚ እንደሆነ እነዚህ ቁጥራዊ መረጃዎችን መመልከት በጣም ቀላል ይመስለኛል ማለት ነው። ስለዚህ ቤንጃሚን ሲሶኮ በአርሰናል ቤት በተለይ ደግሞ ክሮስ የሚደረጉ ኳሶችን መጠቀም ይችላል። ቴስታ ላይ በጣም ፈጣን ነው ተጫዋቹ ደግሞ በሩጫ የምትሉት እንደ ቁመቱ አይደለም፣ በጣም ፈጣን የሆነ ተጫዋች ነው። ቁጥራዊ መረጃዎችንም አይታችሁ መረዳት ትችላላችሁ ማለት ነው። ስለዚህ ቤንጃሚን ሲሶኮን አርሰናል ቢያስፈርም በጣም ተጠቃሚ ይሆናል ማለት ነው። ወደ ሁለተኛው ታርጌት ወደ ሆነው ቪክቶር ዮከረስ እንለፍ እና የቪክተር ኮረስ ቁጥራዊ መረጃዎችን እንመልከት በ32 ጨዋታዎች እንግዲህ 62 ቻንሶችን ክሬት ማድረግ ችሏል 38 ጎሎችን ማስገባት ችሏል ተጫዋቹ ማለት ነው አሲስት ላይ ስንመለከት ሰባት አሲስቶችን ማድረግ የቻለ ሲሆን ሹቶን ታርጌት 68 ማድረግ ችሏል ፓሲንጉ 475 ሲሆን 22 ፋውሎችን ሰጥቷል ቁጥራዊ መረጃዎችን ስናወዳደራቸው ሁለቱን ተጫዋቾች ቪክተር ኮረስ ከቤንጃሚን ሶጎ በ2425 በጣም ይበልጣል ከሚገባው በላይ ይወጣ። ስለዚህ ልምድም አለው ተጫዋቹ። ከእድሜ አንፃር ስንመለከተ ነው ስለወደፊት ቆይታ አርሲያ ፕሮጀክት ውስጥ ስለወደፊት ቆይታ ካሰብን ግን ቤንጃሚን ሶኮ በጣም ጠቃሚ እንደሆነ እንመለከታለን። ከቁጥራዊ መረጃዎችን ስንመለከታቸው ቤንጃሚን ከቤንጃሚን ሶኮ አንጻር ቪክተር ዮከረስ ይበልጣል። ነገር ግን በእድሜያቸው ስናወዳደራቸው ተጫዋቹ ቤንጃሚን ሶኮ ሀያ አንድ አመቱ ነው ገና። ቪክተር ዮከረስ ግን ሀያ ስድስት አመቱን ጨርሶ ወደ ሀያ ሰባት አመቱ የሚሄድ ተጫዋች ነው። አርሰናል ታዲያ ነገር ግን አርሰናሎች አሁን ላይ የሚፈልጉት ዋንጫና ዋንጫ ነው። ስለዚህ ለዚህ ዋንጫ ደግሞ ማይክል አርቴታ ኃላፊነቱን ወስዶ በቀጣይ ዋንጫ እንግዲህ አመጣለሁ ሲል ማይክል አርቴታ አስተያየቱን ሰጥቷል ማለት ነው። ደጋፊዎቹ በትዕግስት እንዲጠብቁት ማይክል አርቴታ ገልጿል፣ አስተያየቱን ሰጥቷል ማለት ነው። ከሁለቱን ስንመለከት ግን ቁጥራዊ መረጃዎችን ስንመለከት ቪክተር ዮከረስ በተለይ አሁን አርሰናል ላለበት የአጥቂ መስመር ችግር መጥቶ በደንብ ችግሩን የሚቀርፍ ነው። ከልምድም አንጻር ቪክቶር ዮከረስ አሁን ልምድ አለው። ነገር ግን ሊጉን ስንመለከት ግን የሁለቱን ሊግ ስንመለከት ግን የፖርቹጋል ሊግ ይህን ያህልም ከባድ የሚባል ሊግ አይደለም። የጀርመን ቡንደስ ሊጋ ግን እንዳልኳቸው ከዚህ በፊትም ከባድ ሊግ ከመሆኑ ጋር በተገናኘ እዚህ ሊግ ላይ እየተቸገረበት ቤንጃ ሚሾ ከዋነኛ ምክንያት ሊጉ ከፖርቹጋል ሊግ አንጻር ስንመለከተው ከባድ ሊግ ነው። ስለዚህ እንግዲህ አርሴናሎች በቀጣይ የሚወስኑት ውሳኔ ይጠበቃል ማለት ነው። ማይክል አርቴታ ለክለቡ በቀጣይ እንግዲህ ዋንጫ እንደሚያመጣ ቃል ገብቷል ማለት ነው። ከዛም በተጨማሪ እንግዲህ በአርሲያል ቤት አንዳንድ ተጫዋቾችን መሸጥ የሚችሉ ከሆነ በተለይ በአሌክሳንደር ዛክ ዝውውር ጉዳይ ላይ አርሲያሎች አሁን ቢሆን ተስፋ አልቆረጡም። ነገር ግን ከፋይናንሽል ፌር ፕላይ እና ኳስ ሎች ተጫዋቹን ለመሸጥ ስለማይፈልጉ ተጫዋቹን መሸጥ ስለማይፈልጉ ዝውውሩ ቀላል ይሆንላቸዋል ተብሎ አይጠበቅም። ነገር ግን አርሲያሎች አሁንም ቢሆን በተጫዋቹ ዝውውር ላይ ተስፋ እንዳልቆረጡ እና አንዳንድ ተጫዋቾችን መሸጥ የሚችሉ አርሲያል በክረምት ዝውውር መስኮት ብዙ ተጫዋቾች እንደሚለቅ ይጠበቃል። ከፍተኛ የሆነ ዝውውር ለማድረግ ከፍተኛ የሆነ ተጫዋቾችን መልቀቅ ይጠበቅበታል። በፋይናንሻል ፌር ፕሌይ እንዳያዝ። ስለዚህ በአሌክዛንደር ዛክ ዝውውር ጉዳይ ላይም አርሰናሎች ተስፋ አልቆረጡም። እስከ 150 ሚሊዮን ሚሊየን ፓውንድ ለማውጣት አርሰናሎች አሁንም ቢሆን ከበጀታቸው ጭማሪ ተጫዋቾችን ሸጠው አሁንም የምታጨውበት ተጫዋች ላይ አዲስ ነገር የሚፈጠር ከሆነ ይንቀሳቀሳሉ ተብሎ ይጠበቃል ማለት ነው። ማክስ ዶሜ በ2526 የውድድር ዘመን በአርሰናል ቅድመ ዝውውር ጊዜ ወደ ኤዥያ እንደሚያመራ ይጠበቃል ማለት ነው። የአስራ አምስት ዓመቱ ታዳጊ በቀጣይ የውድድር ዘመን በመጀመሪያ ቡድን ውስጥ እንደሚካተትም ይጠበቃል ሲል በኢንዲፔንዳንት አካቶታል። በተለይ ደግሞ ተጫዋቹ በጣም ተሰጥኦ ያለው ባለተሰጥኦ ያለው የመሀል መስመር ተጫዋች እንደ ይታወቃል። ማይከል አርቴታ በቀጣይ ምርጥ ታዳጊ እንደምናገኝ ተስፋ አለን ብሏል ማለት ነው። ሉዊስ ስኬሌን እንዳፈራ ሉዊስ ስኬሌ አሁን በጣም ለአርሰናል ጥሩ የተባለ ተጫዋች እንደሆነ ይታወቃል። ይህም ተጫዋች እንግዲህ በቀጣይ የምንመለከተው ተጫዋች ሊሆን ይችላል ተብሎ ይጠበቃል። የስፔን ክለብ ሄታፌ የክለባችን ንብረት የሆነውን ሳምቢ ሎኮን ጋር ለማስፈረም ፍላጎት ማሳየታቸውን እየተዘገበ ይገኛል ማለት ነው። በክፍት መስመር ላይ አርሰናል የመጀመሪያ ተቀዳሚያቸው ኒኮ ዊሊያምስ እንደሆነ ይታወቃል። ከዛ በተጨማሪ ግን ሴሜኖስን በፕላን ቢ ላይ ባካፕ ላይ አርሰናል ይዘውታል ማለት ነው። ሴሜኖስን የተመለከተ መረጃ ያጋላል ሀገራችሁ ተጫዋቹ ወደ አርሰናል መዘዋወር ይፈልጋል። ነገር ግን አርሰናል። ተጫዋቹን የመጀመሪያ ተመራጩ አይደለም፣ በባካፕ የሚከታተሉ ተጫዋቾች ውስጥ እንደሆነ ይታወቃል ማለት ነው። በክንፍ መስመር ላይ የመጀመሪያ ምርጫው አርሰናል አሁን በተለይ ደግሞ ዝውውሮች እያለቁ ይገኛሉ። በአሁን ሊቨርፑል ራሱ ፍሪፖን ግን አስፈርሟል። ስለዚህ እንደዚህ በአሁን በተለይ ዝውውር ከከፈቱ በፊት ተጫዋች የተጫዋች ዝውውር መጨረስ ስለሚቻል አርሰናል አሁን ላይ የማርቲን ዙቢሜንዲ ዝውውር እንደጨረሰው አንዳንድ ዝውውሮችን እንደሚጨርስ ይጠበቀው ማለት ነው። ትሮሳርድ እንመልከት። ለትሮሳርድ አርሰናል አዲስ ኮንትራት አቅርበውለት ነበረ። ነገር ግን ኮንትራቱ እስካሁን ድረስ መቀበልና ለመቀበሉ የሚያመላክቱ ምንጮች የለም። ከአሌታድ በኩል በትሮሳድ ዝውውር ላይ ፍላጎት ማሳየታቸውን እየተዘገበ ይገኛል ማለት ነው። ከዛም በተጨማሪ በክንፍ መስመር አማራጭ ላይ እንዳልኳችሁ አርሰናል የሮድሪጎን ጉዳይ እየተከታተሉ ይገኛሉ ተጫዋቹም በቀጣይ እንግዲህ በማድሪድ ቤት ይቆያል ተብሎ አይጠበቀም ምክንያቱም ተጫዋቹ ለሪያል ማድሪድ መጫወት እንደማይፈልግ በግልጹ ተነግሯቸዋል በክረምት የዝውውር መስኮት መውጫው ላይ የሚገኘውን ሮድሪጎን አርሰናሎች አሁን ትኩረት ሰጥተው እየተከታተሉት መሆናቸው እንደሚያመላክቱ መረጃዎች ይገኛሉ ዝውውሩ ላይ እንቅፋት የሚሆኑበት የገንዘብ ጉዳይ ብቻ እንደሆነ ይጠበቃል ዛሬ አርሰናል ከኒውካስተል በጣም ወሳኝ የሆነ ጨዋታ አለባቸው ማለት ነው በዚህ ጨዋታ ላይ ደግሞ ከሀቨርስ በመነሱ ለአርሰናል በጣም ጠቃሚ እንደሆነ ይጠበቃል ማለት ነው ነው የዛሬ ጨዋታ አርሰናል ማሸነፍ ማሸነፍ ብቻ ሳይሆን አቻ መውጣት የሚችል ከሆነ የቻምፒዮንስ ሊግ ሁኔታው በጣም ሴኪዩር ይሆናል ማለት ነው። ነገር ግን ዛሬ የጨዋታውን አርሰናል ማሸነፍ ግዴታ ውስጥ ሆኖ እንደሚጫወት ይጠበቃል ማለት ነው። በጨዋታው ላይ ከጉዳት ላይ እየነበሩ እነ ዲክላር ራይስ ተመልሷል። ነገር ግን ጁሪየን ቲምበር አሁንም ቢሆን ጉዳት ላይ የተቀመጠ ተጫዋች እንደሆነ ተረጋግጧል ማለት ነው። የዛሬ ስፖርታዊ ዜናችን መረጃ ይህን መሳ በሌላ ውስጥ ክነጋ መቀርብ ዜቶኞች ነው።